እንኳን ደህና መጣችሁ። ይህ ክፍል አርባ ሰባት የእንግሊዝኛ ኢንትራንስ ኤግዛም ጥያቄ ላይ በጣም በተደጋጋሚ ይጠየቁና በትኩረት ልንሰራቸው የሚገቡ ጥያቄዎች ሰሌክት አድርገን የምንሰራበት እንግዲህ የትምህርት ክፍል ነው ማለት ነው። እንደ ወትሮ በዛሬ ክፍል ትምህርታችን እንግዲህ ዳይሎግ ጥያቄዎችን እንዴት እንደምንሰራ ቴክኒካቸውና እንዲሁም ደግሞ ሳምፕል እንዴት በቀላሉ መስራት እንደምንችል የሚያሳዩ ሳምፕል ጥያቄዎችን አብረን እየሰራን እናያለን ማለት ነው። ለተወሰነ ደቂቃ እንትን ካረጋችሁ የምትይዙት ወይም ፈተና ኤግዛም ላይ ፈተና አሰራር እና እንዲሁም ደግሞ ዳይሮ ጥያቄዎች እንዲህ እንደምትሰሩ የሚያሳያችሁ ነገር ይኖራል ማለት ነው። ቀጣይ ላይ ወደ ጥያቄው እንሄዳለን ማለት ነው። እንግዲህ ባለፉት ክፍል እንደምታስታውሱት ከፓራግራፍ ኮንስ እና ከቮካብሪ ወርድ ከፍሬዝ አልቨርብ ጋር በተደጋጋሚ የሚጠየቁ ጥያቄዎችን ሰርተን ስለነበረ ፕሌይሊስት ላይ ያንን እያወረዳችሁ ወይም ደግሞ እያያችሁት ለፈተና በጣም የሚጠቅሙ ፓርቶች ለማየት ትችላላችሁ ማለት ነው። ቀጥታ ወደ ጥያቄው ገብተናል። እነዚህ ጥያቄዎች እንግዲህ ከዳይሎግ ጋር ሪሌትድ የሆኑ የጠቁ ጥያቄዎች ናቸው። እስኪ ዋን ባይ ዋን ለመስራት እንሞክር። ምሳሌ ቁጥር 81 ላይ ዘ ዳያሎግ ቢትዊን ቲቸር ን ስቱደንት ቲቸር ሴይ ውድ ዩ ማይንድ ኢፍ አይ ኦፕን ዘ ዊንዶው ተማሪ ዳሽ ኢት ኢዝ ቱ ሃርድ ቱ ካሪ ኦን አወር ዲስከሽን። አሁን እዚህ ጋር ሁለቱ ዳያሎግ ላይ ያለው ኮሚኒኬሽን እናያለን። የመጀመሪያው ቴክኒክ ከዳይሎግ ሪሌትድ ጋር የሆኑ ጥያቄዎች እንስሰሩ። የመጀመሪያ ቴክኒክ፣ ሁለቱ ሰዎች በምን መልኩ እየተግባቡ ነው? ተግባብተዋል፣ አልተግባቡም የሚለው ነገር መጀመሪያ ክሉ መያዝ አለብን። ምሳሌ አሁን እዚህ ጋር ተማሪውና መምህሩ ተግባብቷል። እንዴት? ወይም ተቃውሞ የለም። አንዱን አንዱን የሚቃወምበት ክሉ አልተሰጠንም። ይሄ መሆኑ በምን ነው የምናውቀው? ሀሳባቸው አንድ ነው። ግን እንዴት መስማማት እንዳለበት እንዴት ሀሳቡን መግለጽ እንዳለበት ከዛ በኋላ ነው። ዲስ አግሪ ካደረገ ደግሞ ላንጉዌጅ ኦፍ ዲስአግሪመንት ያስፈልገኛል፣ ከተሰጡ ምርጫው ውስጥ እፈልጋለሁ። ኦፒኒየን ከሆነ ኦፒኒየን ኤክስፕሬስ ማድረግበትን ቋንቋ ያስፈልገኛል፣ ከዛ ምርጫው ላይ ያስፈልጋል። ግን መጀመሪያ ጥያቄ መጀመሪያ ምን አይነት ነው? አግሪ ያደረጉ ነው ዲስ አግሪ ያደረጉ ነው ኦፒኒየን ነው የጠየቀው ፐርሰን ዋን የሚለውን ጥያቄ መመለስ አለብን። አሁን እዚህ ጋር ካለን ክሉ ሁለቱ እንትኖች ተግባብተዋል እንዴት ቲቸር ባቀረበው ሀሳብ ስቱደንት ምን አይነት መልስ ነው የሰጠው? ኢት ኢዝ ቱ ሆት ቱ ኬሪ ኦን አወር ዲስክሽን ውይይታችን ለመቀጠል በጣም ሆት ነው ብሎ አሰበ። መምህሩም ደግሞ መስኮቱ ብትከፍቱት ቅሪላችኋል አለ። ቅሪላችኋል ብሎ ጠይቋል። ሶ ሁለቱም ተግባብቷል። ስለዚህ ስቱደንት ላይ የምንጠብቀው መልስ ፖዘቲቭ ነው ማለት ነው። ፖዘቲቭ ሪስፖንስ ደግሞ ከተሰጡት የትኛው ነው? ኤ የስ አይ ውድ፣ ቢ የስ ኦፍ ኮርስ፣ ሲ ና ፕሊዝ ጎ ሄድ፣ ዲ የስ ፕሊዝ ጎ ሄድ ቅሪ ይልሃል ተብሎ ወይም ደግሞ ውጁ ማይን ተብሎ ከተጠየቀ የስ አይ ውድ አው ቅሪ ይለኛል ሊል አይችልም። እዚህ ጋር ለምን ተስማምቷል። ቢ የስ ኦፍ ኮርስ አሁንም አዎ ቅሪ ይለኛል እያለ ነው። ሲ ኖ ፕሊስ ጎ ሄድ ረ ቅር አይለኝም ቀጥል፣ አድርጉት ክፈቱት እያለ ነው። ዲ የስ ፕሊስ ጎ ሄድ አዎ ቅር ይለኛል ክፈቱት ማለት አይችልም እዚህ ጋር ሪስፖንሱ የተጣረሰ ወይም ፓራዶክስ ስለሆነ ሶ ዘ ቤስት አንሰር ኢዝ ና ፕሊስ ጎ ሄድ ይሆናል። በዚህ ቴክኒክ ነው ጥያቄዎችን በቀላሉ ም ታይም ኮንሱም አድርገን መስራት የምንችለው ሰማን። ሁለተኛ ጥያቄ ዘ ዘ ዳይሎግ ቢትዊን ፔሽንት ኤንድ ዶክተር ኤክስኪውዝ ሚ ኩድ ዩ ቴል ሚ ዘ ታይም ፕሊዝ ሚ ዘ ዶክተር መልሱ ምንሆን አለበት? ኢትስ አፍተር ብሬክፋስት፣ ቢ፣ ሲ፣ ዲ እንደዚህ አይነት ዳያሎግ ጥያቄዎችን በምንሰራበት ሰዓት ትኩረት ማድረግ ያለብን የሚመለሰው መልስ አንደኛ ፎርማል መሆን አለበት፣ ትክክለኛ ቋንቋ መጠቀም አለበት፣ ኢንፎርማል መሆን የለበትም። ሁለተኛ ደግሞ ሪሊቫንስ እና ኮንስተንሲ መኖር አለበት። የተጠየቀው ጥያቄ ጥያቄ ብቻ ነው መመለስ ያለበት። ኢት ኢዝ ናት ጉድ ጀስት ቱ ቢድ ራውንድ ዘ ቡሽ፣ ዙሪያ ጥምጥም መሄድ የለብንም። ኢት ኢዝ አፍተር ብሬክፋስት፣ አም ሶሪ አይ ዶንት ኖ የሚለው ምሳሌ አሁን ይቅርታ አላውቅም ማለት ይችላል። ዘ ኢዝ ኖ ታይም ራውንድ ኖ no time around ማለት አንችልም። ዋይ ዶን አስክ ዘ ነርስ ነርሶችን ለምን አጠይቅም ለምን አይልም? እሱን ነው የተጠየቀው። እዚህ ጋር ዙሪያ ጥምጥ ማለት ይሄ ነው፣ እሱ ነው የተጠየቀው።